ተቋማት ግንባታዎቹ ሲሄዱ በየጊዜው ፊልተር እያደረጓቸው ይሄዳሉ የሚሉ ሀሳቦችን ሲያነሱ ነበር። እና የቋም መዋዠቆች የታዩባቸው የፖለቲካ ኃይሎች አንዴ ደጋፊ አንዴ ተቃዋሚ የሚሆኑ የፖለቲካ ኃይሎች አሉ። እና እንደው ከመነሻው ነው ምንድን ነው ምክንያቱ ለዚህ ሊባል ይችላል። አንዳንዴ መደገፍ አንዳንዴ መቃወም የሚለው ጉዳይ ጤነኛ እስከሆነ ድረስ የፖለቲካ ባህል መገለጫ ነው። ሁል ጊዜ ድጋፍ ወይም ሁል ጊዜ ተቃውሞ መጠበቅ የለበትም ፖለቲካ ውስጥ ነገር ግን ፖለቲካን ማየት ያለብን በባህር ላይ እንደመሻገር በባህር ላይ ስንጓዝ አንዳንድ ጊዜ ባህሩ ጸጥ ያለ ሊሆን ይችላል አንዳንድ ጊዜ ግን ውጽውጽታ ያለው ማዕበል ያለው የሚረብሽ በድምጸቱ በእንቅስቃሴው የሚያውክ ህይወታችን እስኪወስድ ድረስ የሚያስደነግጥ ሊሆን ይችላል ማዕበሉን ጸጥ ባለበት ሰዓት ያየው ሰው ወጀብ ሊነሳ እንደሚችል አስቡ። በወጀብ ጊዜ ምን አይነት ቴክኒክ መጠቀም እንዳለበት ካላወቀ በድንጋጤ ነገሩ እዛ ሊያበቃ ይችላል። ወጀቦች፣ ማዕበሎች ግን ሁሌ ገዳይ፣ ሁሌ አጥፊ ብቻ አይደሉም። አንዳንድ ጊዜ ወደምንሄድበት አቅጣጫ ከኋላ የሚገፋ ነፋስ ሆኖ ካሰብነው ጊዜ አፍጥኖ አይደርሰናል። ይህ በአውሮፕላንም ይታያል። ዊንድ ከኋላ ነው ይላሉ። አንዳንዴ ከጊዜው ፈጥኖ ሲደርሱ አንዳንዴ ደግሞ ከፊት ሆኖ በጣም አስቸጋሪ ሊሆን ይችላል። ያ የመጣው ማዕበል ምን አይነት ነው የሚለውን ማስተዋል ያስፈልጋል። ይህ ለውጥ በዓለም ላይ ከፍተኛ ውዳሴ፣ ከፍተኛ ምስጋና፣ ከፍተኛ ድጋፍ ካስተናገዱ በጣም ጥቂት ለውጦች በአፍሪካ ውስጥ አንዱ ነው። ሰዎች መዘንጋት የለባቸውም ይሙዳል ከኖቤል ፒስ ፕራይስ ጀምሮ ከ27 በላይ ዩኒቨርሲቲዎች ሪኮግናይዝ ያደረጉት በጣም በርካታ ዓለም አቀፍ ተቋማት በተለያየ ምክንያት የተሸለመ፣ የተደነቀ፣ የተወደሰ በዓለምም በአፍሪካም በኢትዮጵያን ከፍተኛ ድጋፍ እና ውዳሴ ያገኘ ለውጥ ነው። በዚያው ልክ ደግሞ የሚቃወሙት ከጅምሩ የተቃወሙት መሀል ላይ የተቃወሙ ወጣ ገባ ሰዎች ያስተናገደ ለውጥ ነው። ምንም አልጋ በአልጋ ተደርጎ አይወሰድም። ድጋፍ ያን ያክል የቸገረውና ለድጋፍ የሚጠማ አይደለም። ከፍተኛውን ድጋፍ አስተናግዷል። ተቃውሞም እንደዛው አስተናግዷል። ሁለቱንም ባላንስ አድርጎ ለመሄድ ለውጡ የወሰነበት መንገድ ነፋስ አቅጣጫው ሊቀይር ይችላል። እኛ ግን መዳረሻችንን እናቃለን። መርህ ያደረግነው መልህቃችንን መርህን መልህቅ ካላደረግን መዳረሻ ገባችንን መልዕክ አላደረግን በስተቀር ንፋሱ ወጀብ መጣ ቁጥር ወዳሻው እንዲወስደን ከፈለግን ንፋሱ ይወስደናል፣ ግን ከምናስበው አይደርስም። አንዳንዴ ወጀብ መጥቶ እኛ የምንሄድበትን ፖይንት ትቶ ሌላ ጫፍ ይጥለን ይችላል። እዛ ስንደርስ እንደደረሰን ካሰብን ስተናል። መዳረሻችን እሱ አይደለም። እኛ መዳረሻችን ብልጽግና ነው። መዳረሻችን የጸናች ኢትዮጵያን ማየት ነው። መዳረሻችን ልመና ያቆመች ኢትዮጵያ ማለት ነው። እሱን ስናስብ መሃል ላይ ውዳሴም እርግማኑን ቢመጣ ብዙ ሚዛን የሚያስተን ጉዳይ አለ። ሚዛናችን የምንጠብቀው መልህቃችን መርህ ስለሆነ ማለት ነው። በውዳሴ ውስጥም እንብዛም ስካር አልተሰማንም? በእርግማን ውስጥም እንብዛም አረበሸንም። ከእያንዳንዱ ውዳሴና ከእያንዳንዱ እርግማን ግን ለምን ብለን እንማራለን። ምን ፈጠረው? ምን አመጣው? የፖለቲካ ፓርቲዎች ለምንድን ነው በናሽናል ኢንትረስት ጉዳይ ላይ የሚሰበሰብ የሚጸና ሐሳብ መያዝ ያልቻሉት ብለን እንገመገማለን። አንደኛው ችግር የታዘብ ነው። በዚያ ጊዜ የነበሩ የተቃዋሚ ፓርቲዎች ለውጡን ያዩበት መንገድ፣ እኛ ያየንበት መንገድ ብቻውን በቂ አይደለም። እኛ ያየንበትን መንገድ ለመገንዘብ መጋቢት 24 የነበረውን የፓርላማ ንግግር ማየት ነው። አንዲት ስቴትመንት አልተዛነፈችም። ያቺን ንግግርናት በየቀኑ በየአመቱ ተገበረው እኛ አልተቀየርነው ነው አላማችን አስተዋይ ተናግረነዋል። እየኖር ነው ነው፣ ያ ንግግራችን በየቀኑ እየኖር ነው። ከውጭ ያሉ ሰዎች ግን የእኛን ንግግር የሰሙት ለነሱ አእምሮ እንዲመቻ አድርገው ነው። እኛ ያለውን ሳይሆን የምሽቱን የሰሙት። እንዴት ሰሙት ያልሽኝ እንደሆነ አንዳንዶች፣ ችግር የለውም እነዚህም ብዛም የማይታወቁ ሰዎች ስለሆኑ ከወጣ ብለን በሪሞት እናዘዋለን ለውጡ እኛ ወደ ምንዘውረው የሚጓዝ ለውጥ ይሆናል ብለው አሰቡ። አንዳንዶች ደግሞ እነዚህም ብዛም አይቆዩም ወደ 3 ወር ነው ያሉም አሉ። ባይዘው ወይ ወደ 3 ወር ውስጥ ተቀብለን እኛ እንቀጥላለን እነዚህ በቃ አድራሽ ብቻ ናቸው እንጂ ዋነኞቹ እኛ ነን ብለው አሰቡ። ይሄን ሀሳብ ከጅምሩ የገመትናቸውም አሉ በሂደት የተማርናቸውም አሉ። ነገር ግን አብዛኛው እንደዚህ ያለ ሀሳብ የሚያስቡ ሰዎች መንግስትን አያቁም። መንግስትን አያቁም። መንግስትን መዘወር ግን ያስባሉ። አንዲት ቀበሌ ለአንድ ዓመት ሰርቭ አድርጎ አያውቁም። አንዲት ኤጀንሲ ሰርቭ አድርጎ አያውቁም። አንዳንዶቹ ፔሮል ላይ ፈርሞ አያውቁም። ማገልገል ምን እንደሆነ አያውቁም። ግን መንግስትን ማፍረስ፣ መንግስትን መምራት፣ መንግስትን መዘወር እንደሚችሉ ያስባሉ። ይህ ስለራሳቸው ያላቸው ግምገማ የፈጠረባቸው ቀውስ ይመስለኛል። ሀገር ለመምራት ሶስት ጉዳዮች ያስፈልጋሉ። አንደኛው እውቀት ያስፈልጋል። እውቀት ማለት የእውቀት መሰረቱ ኢንፎርሜሽን ነው፣ ዴታ ነው። አንድ ሰው ትምህርት ቤት ሄዶ የሚሰማቸው ማንኛውም ወሬዎች ኢንፎርሜሽኖች ሲደረጁ፣ በቻፕተር ሲደረጁ፣ በሴሚስተር ሲደረጁ፣ በዓመት ሲደረጁ፣ በሰርተፊኬት ሲረጋገጡ እውቀት ይባላል። ግን ወሬ ናቸው፣ ኢንፎርሜሽን ነው። አንድ ሐኪም ስለ ሕክምና ኢንፎርሜሽን ሰምቶ ሰምቶ ከጨረሰ በኋላ ሄድና አክም ቢባል ማከም አይችልም። እየሰማ በሆነ ጊዜ ላይ መሞከር አለበት። ኖሌጅ የሚባለው እውቀት የሚባለው በሰማነው ኢንፎርሜሽን ባነበብነው መጽሐፍ፣ ወይም ከሰዎች በሰማነው በትምህርት መልክ በተሰጠን ነገር ያከማቸው ነገር ማለት ነው። እሱ ያስፈልጋል እሱ ያስፈልጋል። ግን በጣም ያለው ሼር በመንግስት ውስጥ እነሱ እንደሚያስቡት ሳይሆን ውስን ሼር ነው ያለው። ከዚያ ቀጥሎ ስኪል ያስፈልጋል። ያ ኖሌጅ የሚመነዘርበት የሚተረጎምበት መስራት የሚያስችል እስኪል ያስፈልጋል። ሶስተኛው ደግሞ እስኪል ለማምጣት አንዳንዴ እጅ ይቃጠላል፣ አንዳንዴ ይወደቃል፣ አንዳንዴ ጩኸት አለ፣ አንዳንዴ ድጋፍ አለ። በዚያ ውስጥ ደግሞ ዊዝደም እየተገነባ ይሄዳል፣ በጊዜ ውስጥ ማለት ነው። ሰው እውቀት ኖሮት እስኪል ከሌለው፣ ልምምዱ ከሌለው፣ በእስኪል ውስጥ ደግሞ ዊዝደም እየገነባ ካልሄደ ብቻው እንኳን ባይሆን እንደ ቲም ይህንን ብቃት መገንባት ካልቻሉ መንግስት ያስቸግራል። እና ብዙዎቹ በክላስሩም ዋና እንዴት እንደሚዋኝ ተምረዋል። ስለ ዋና አልሰሙም፣ አለልሽም ዋና ስትዋኝ መጀመሪያ ቀኝ እጅህን ወደፊት ትዘረጋለህ፣ ቀጥሎ ግራ ይከተላል፣ ሁለቱ እግሮች ይንቀሳቀሳሉ፣ ነፋስ አየር ምስብበት መንገድ ይሄ መሆን ያለበት የሚለ ቲዮሪ ሰምተዋል። ግን ዋና ዋኝ ተዋያቁ አንድ ሰው ስለ ዋና አስተምረን አስተምረን ስናበቃ ሂድና ዋኝ ብለን ገንዳ ውስጥ ብንጥለው ካልደረስነት በቀር ሟች ነው። ስለ ዋና ሰማ ማለት ዋና ቻለ ማለት አይደለም። ወይም ስለ ሳይክል ሳይክል ለመንዳት ግራና ቀኝ እግርህን እያፈራረክ ትነዳለህ ባላንስህን ጠብቅ ብለን ብንነግረው ሰውየውን ከዚያ በኋላ ገብቶኛል ብሎ ሳይክሉን ብሰጠው ይፈጠፈጣል እንጂ አይነዳው። አብዛኛዎቹ እንደዚህ ናቸው። ስለ መንግስት ወሬ ይሰሙ፣ ስለ መንግስት ያነበቡ፣ ስለ መንግስት በርቀት ያዩ ግን ቀበሌ ማለት ምን እንደሆነ በወጉ የማያውቁ ኤጀንሲ ማለት ምን እንደሆነ በወጉ የማያውቁ ያልኖሩት ማለት ነው። እኛ እኮ ሰምተናል ስለዚህ ጉዳይ። አዎ ሰምተሃል፣ መስማት ግን መኖር አይደለም። ስትኖር ብዙ ከፍታና ዝቅታ በውስጡ አለ። ይሄንን ካለመገንዘብ ብዙዎቹ ሳቱ። እኛ ለሁሉም እጃችን ዘርግተን ጠበቅናቸው ለ አውሮፓ ላለውም አሜሪካ ላለውም በቅርብ ላለውም ለሁሉም እጃችን ዘርተን ነው የተቀበልነው። አንዳንዶች ከእጃችን ላይ የግል ምንዳ ጠበቁ። ያ የጠበቁትን ምንዳ ከእጃችን ሲያጡ አኮረፉ። ኑ ሲባሉ፣ ግቡ ሲባሉ፣ አብረን እንስራ ሲባሉ ኑ የተባልነው አራት ኪሎ ነው ብለ ያሰቡ ሰዎች ሳቱ፣ አኮረፉ። ሀገርን ነው የምንፈልገው፣ ሀሳብ አለን፣ መስራት እንችላለን፣ እንፈልጋለን ደሞ ያሉ ጸንተው ቀሩ። እኛ ኑ ያል ነው፣ ተመለሱ ያል ነው፣ አብረን ምስራ ያል ነው። ሀሳባችሁን ለመሸጥ አውድ ይገባችኋል። መዛኛው ህዝብ ካከበዳችሁ የምትፈልጉትን መሆን ትችላላችሁ ነው ያለው እንጂ የጠራ ነው ሁሉ አራት ኪሎ ይገባል አላልንም። እንደዚያ ያሰቡ ሰዎች ሳቱ። በሐሴት በደስታ የተቀላቀሉ ነገር ግን ቂም አርግዘው የገቡም በውስጡ ነበሩ። በደስታ የመጣው እያለቀሰ የመጣውም ቂም አርግዘው የመጣውም ተቀላቅሎ ስለመጣ ያንም የመለየት አቅም ስላልነበረ በሂደት ያ እሱ ያስቀመጠው መስፈርት ይሆነኛል ይገባኛል ያስቀመጠው ነገር ከፍና ዝቅ ሲል ድጋፉ መዋጀቁም በኢትዮጵያ ፖለቲካ መቼም እንዴት እንደዋዠቀ ዋጀቀ ሁላችን እንታዘባለን። ዛሬ እነሳና ነኝ የዛኛ ግሩፕ ደጋፊ ይሆናለሁ፣ ካለሉን ችግር ደግሞ ተነስቼ የዛኛ ግሩፕ ደጋፊ ይሆናለሁ። ሲጀመር መርህ ፕሪንስፕል አልነበረም ማለት ነው። የግል ፍላጎት እንጂ ብሔራዊ ጥቅም አልነበረም። የግል ፍላጎት እንጂ ሀሳብ ኖሮ ሀሳብ ሽጦ ተወዳድሮ ላሸንፍ ይችላል የሚል እምነትም አልነበረም። እኔ ወሬ ስሰማ ስለከረም እውቀት አለኝ ብዬ ስለማስብ ቀጥታ ሄጄ መንግስት መሆን ወይም መዘወር እችላለሁ ብለው ብዙዎቹ አስበዋል።